የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ በክልሉ ያለው ወቅታዊ ሁኔታ ከበርካታ አቅጣጫዎች ሊታይ እንደሚገባ በወቅታዊ ጉዳዮች ላይ በሰጡት መግለጫ አንስተዋል። መሰረታዊ ባሏቸው ጉዳዮች ላይ ማብራሪያ የሰጡም ሲሆን በክልሉ ከቅርብ ጊዜያት ወዲህ እየሰፋ የመጣው ህገወጥነት ከብዙ ልምድ እየመነጨ ነው ብለዋል። ህጋዊነት የሌለው መዋቅርን ለፍላጎት ማስፈጸሚያነት መዋል ከፊታችን የተደቀነ አደጋ ነው ሲሉም አንስተዋል። አስራ ሁለት ዓመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው መቶ ሀምሳ ሰው ሀያ ሰው ነው ያላቸው። አንዳንድ ቦታዎች ላይ በጣም የሚያስገርመው ታታይ ማጮም ይባላል። ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል፣ ወረዳ አስተዳዳሪ ሾመናል። ይሄ እንደዚህ አይነት ድራማ እንግዲህ ድርቤ ልክ ሲሰራበት የነበረው ጉዳይ ነው። የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተና በዚህ ደረጃ ወጥቶ ስታይ በጣም አስደንጋጭ ነው። በክልሉ ለሰብዓዊ ቀውስ ምክንያት እየሆነ ነው ያሉትን እንቅስቃሴ የኮንኑት ርዕሰ መስተዳድሩ ጥቅምን ለማስጠበቅ የተካሄደበትን ርቀት በማብራሪያቸው አንስተዋል። ለአብነት በክልሉ የሚስተዋለውን ሕገ ወጥ የሰዎች ዝውውር ና ሕገ ወጥ የማዕድን ማውጣትና ግብይት ሂደትም አካትተዋል። ወርቅ ንግድ፣ ሕገ ወጥ እንቅስቃሴ፣ የሰዎች ዝውውር በጣም አደገኛ በሆነ ደረጃ ነው ያለው። ኢንፋክት እዚህ ትርምስ ውስጥ እንድንገባ አስተዋጽኦ ከሚያደርጉት ችግሮች አንዱ የዚህ ቡድን ደጋፊዎች ነን ወይ በአንድ የመልኩ ከኤርትራ ጋር ልንሰራ ነው ምናምን የሚሉት ወገኖች የመራቸውንም ከኤርትራ ጋር የመስራት ወይ የመራቸውንም ፌዴራል መንግስት የመጣል ፍላጎት ስላላቸው ብቻ አይመስለኝም። ትንሽ መስከን ካለ ለፍርድ የሚቀርቡበት ሁኔታ ይፈጠራል። ሶ ይህ ህገወጥ የሰዎች ዝውውር በስፋት ነው ያለው። እዚህ ላይ የተሳተፉ ሰዎች መረጋጋትን ቢጠብቁ በጣም ነው የሚገርመኝ። ወርቅ ንግድ ውስጥ የሚሳተፉ ሰዎች መረጋጋትን ቢመርጡ በጣም ነው የሚገርመኝ። የወርቅ ማዕድን ምንድን ነው ቁፋሮን እናስቆም ብለን ታስክ ፎርስ አቋቁመን እዛ ያሉ ሰዎች እንዴት እኛ ሳንታመን ቀርተን ነው ወይ ከሌላ ቦታ ኮሚቴ የምታቋቁሙት ብለው ፕራክቲካሊ ስራ እንዳይሰራ ረጉ። ጥፋት የሌለበት ሰው እኛ እንዴት አንታመንም ብሎ ይጀምራል። እንዲጀመር አይፈልጉም። ሶ ይሄ አሁን ለሚደረገው እየተፈጠረ ያለው ትርምስ ያለው አስተዋጽኦ ከፍተኛ ነው። ታዲያ ህጋዊ መሰረት የሌለው መዋቅርን ከመፍጠር እስከ ማዕድን ማውጣትና መገበያየት ድረስ የተሳሰረው ህገ ወጥነት ክልሉን የትርምስ ማዕከል ለማድረግ ያለመ ነው ብለዋል። ለዚህ ማሳያው ደግሞ ባለፉት ቀናት የደረሰው ጉዳት ነው ይላሉ። እንዳልኳችሁን ሀያ ሰው አባል ያለው ምክር ቤት ምክር ቤት አይደለም፣ አስራ ሁለት ዓመት አልፎታል እድሜው ምናምን። እሱኑ እንትተን በዚህ መልኩ እናስተካክለው፣ ካቢኔ የወሰነውም እሱን ነው የሰራዊት አመራሮች ይሄን ይሄን እናደርጋለን ካላችሁ፣ አትሊስት በህግና በደንብ እናደርገው እንጂ ሰውየው ዝምብል አርጮ መይዘው ሄደው አንተ በህገ መንግስቱ የተመረጥክ ነህ አልተመረጥክ ነህ ሊል ምን ማን ነው መብት የሰጠው? ሰው ይሄ ትርምስ ነው። አሁን የምናየው ሁኔታ የሚያሳዝነው፣ ማያሳዝ ላይቭ ቡሌት ሳይቀር እየተኮሰ ሰዎች እየቆሰሉ፣ ትናንት ሌሊት የተገደለም ሰው አለ። ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጦ ወጥነትም ጭምር ነው እየተስፋፋ ያለው እነዚህ ሁሉ ሂደቶች የክልሉን ህዝብ ሰላም የሚነሱ እንጂ የሚፈይዱ አይደሉም እና ሊቆሙ ይገባል ሲሉም አሳስበዋል። አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌዴራል አፔንዴጅ ነው በሚል ልታፈርስ ትሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌዴራል ትፈልጋለ ይካንታቪት ቦዝ ዌይዝ። አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገው ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ በአይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው። ለፕሪቶሪያው ስምምነት መተግበር የዓለም አቀፉ ማህበረሰብም ጨምሮ ሁሉም የበኩሉን ሚና እንዲወጣም ጠይቀዋል።